አንቺ ልደበድቡ እኮ ምን ታርጊ ነው ምትጠጊ? አንቺ እኔ ልደበድብኝ ነው ምታሹ? አንቺ ነኝ ነው ምትመጪ? አንቺ ነኝ አንቺ ሰው ሆነሽ ነኝ እኔ ሽራሽ ራሱ ጥላ ይሄ ነው አይደለ? አዩማ ከሱ ሀገር አይደለም ያለችው። ምንም የአባባ መድኃኒት ሳይሰራ አይቀርም። እና ሰርቶ ነው እንዴ? የቡኒ ሩጫ ኮ ሩጫ እንዳይመስላችሁ። አይ ቡኒ፣ ለዚች አቅም ነው የምትሳደቢው? ቱ የገረመችኝ የቤዛ ሳይሆን የቡኒ ነው። አይ ቡኒ፣ ለኬ ምላስ እንዲህ ነው አይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንደት ናችሁ? ደህና ናችሁ? ወይኔ ያለው አልሐምዱሊላህ አደረ ሰላም ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱ። በአዲስ ቪዲዮ ብቅ ብያለሁ ማለት ነው። እንግዲህ ዛሬ ሀዩን አይታችኋት አለ ቤዛ ቤዛን ማለት ነው ምሳ ገብዛት ነበረ ወላኪን ግን እዛ ላይ ድብድብ ባድርጋት ነበር ማለት ነው። ደግሞ አሁን ዛሬ ተቀጣጥረው ለሁለት እና ሁለቱ አይ ማናት ቡኒ ማለት ነው። ደንፍታ ደንፍታ በኪችን የተደብደባት እየሮጠች ደች ማለት ነው። እስኪ ቪዲዮ ላይ ዘንዛለስ እሺ፣ አጅሪዎች አይናውጣ

ወይ እጅሽን ወይ ግርሽን ካላሳጣሁሽ፣ ሻንቻ አትሻ፣ ተቀመጭ አንቺ፣ ደሞ ኧረ ፈጣሪን ፍሪ፣ ወይ ታወረ ያለሽ ወይ አተገብሪ፣ ወይ የሆነ ነገር፣ ሰውና ሰው አታጋጭ አርፈሽ ሁለታችን ልጠፍስ? ቡና ልናጠጣት፣ ቡና ልንጋብዛት፣ ምግብ ጋብዘን ልንጠራሁ? ልመቱ ለምን ሰብሰባት ታረጊ? እንደ አንቺ አቅም ታለሽ፣ ብቻሽን አትመጭም። አንቺስ ቆይ፣ እኔ የምልሽ አንቺ እኔ ልክሽን የሆነ መባላት ምናምን አጸለሽ አንቺ። ይበልጥ እኮ ደግሞ ከእኔ ከተለያየሽ ጅብ ነው የሆነችው። ጅብ እኔ ላይ አዩ እኔን እንደዛ እኔ አታደርቃቅሽብኝ አሁን፣ አለቅስም ላለቅስ አይደለም፣ ሲጀመር የጠራሁሽ ደግሞ እሷ ፊት ለፊት ቆመች ወሬ የመስማት አላማውም እቅዱም የለኝም። ስራ አለብኝ እንደ እናንተ ስራ። ለምን መታሻት? ምን አገባሽ? ለምን መታሻት? ምን አገባሽ? አንቺ ስትታይ ደግሞ አቅም ያለት መስሎሽ ነው። እንደ ቡኒ አቅም ያለት መስሎሽ ነው። ገለባ ገለባ

ማሏን ታት ፍሲቱ ምን ስለሆነሽ ነው? እኔ አሁን ካንቺ ጋር ንግግር የለኝም፣ ካንቺ ጋር ንግግር የለኝም። ምን ፈልጋችሁ ነው እኔ ጋር የመጣችሁት? ያ ምንድነው? ስልኬ ላይ እየደወልሽ ስልኬ ላይ ደስ ይለኛል። ከእናንተ ጋር ቡና እኛ ራሱ ካንቺ ጋር ምንም የመጠጣት ፍላጎት የለንም። እንደዚህ እንዳልመልስሽ እየጠሩ መደብደብ እሺ? ምን በቤት እየጠራሽ ደግሞ እኮ የሚገርምሽ ማለት ነው ከእኔ ቀስተ ለይት እንድታለሽ እኔ በመልካምነት ቤቷ ቁጭ ብዬ ልመክራት ቁጭ ባልኩኝ፣ ከባሌ ልታጣለኝ? ከባሌ ጋር ምን ገባሽ? ወንድሜ ነው ስሙ ሁለታችሁም። እንዲህ እንዲህ የሚፈጠር ነገር የለም። ሰው ቤትሽ እየመጣ ነው ሰውን የምትደበድብ ሰው እኮ አንቺ፣ በቤቱ እኮ ሰውን ያከብራል። እውነት ነው። መውጣትም መናገርም ራሱ አልፈለኩም ነበር። በፍጹም ማለት ወደ እንደዚህ ማንም እንዳይም እንዲሰማም አልፈለኩም። ግን አንቺ ራስሽ ለዛውም እኔን እየመታሽ ባበላጅሽ እኔን እየመታሽ ብለሽ እዛ ሳይድ ጋር ሄደሽ ቀለበት ስታደርጊ ነበር። እሱም ማሰብ ነበረ። እኔ እኔ ጓደኛሽ የሱ ሚስት መሆኔን እያወቅሽ ሄድሽ አንተው እንደ ሲጀመር ሳይልን ለምን እንደቀረፈው እንዴት እንደሆነ ከጅማሬስ ከፍጻሜ እኮ አውቃለሁ። እኔ ሚስጥርሽን ሚስጥር አድርጌ ነው እንጂ አንቺ እኛ ሚስጥርሽን ሁላ ብናወጣው ሳይል ሊፈታሽ እንደሚችል ታውቂያለሽ። ሳይል እንዲህ ነው ከቤት አንጠልጥሎ አውጥቶ ሰውን ደግሞ በቤቷ አጠርታ ሰውን የምደበድብ ሰው ነሽ። እንደ አንቺ ጅብነሽ ነሽ እንጂ በቤቱ ሰውን የሚበላ ጅብ ውሻ፣ በቤቱ ሰውን ብዙ ክፉ ቃላችን ተናገሪ። ከዚህ በላይ እኛ ከአንቺ ጋር ዝም ብለን አፋችንን የምንካፈትበት ምክንያት ምንም የለን። አፋችንን አንከፍትም። ገባሽ? ሰላም ልልሽ ነው የመጣሁት፣ ልደበድቡ። አንቺ ደግሞ ምን ልታደርጊ ነው የምትዘጊው? ምን ልታደርጊ ነው የምትዘጊው? አንቺ ልደበድብኝ ነው የመጣችው። አንቺ ነው የምትመጪኝ፣ አንቺ ነኝ አንቺ ሰው ሆነሽ እኔ እኔ እኔ እኔ እኔ አመድ ዳው አንቺ ነው ይሄን እስካሁን ያወራሽ አትደበድምኝም፣ ገና ያዘሻል። እሺ ከአዩ የምታውቂያ ጓደኛሽ ጥላሽ እየሮጠሽ ነው። አይሽ አይደለ እንዴ? ጥላሽ ስልኬ ላይ ብደዊ ነው አይንሽም አልናገርም። ክፉ ቃል ከአንደበት አይወጣም፣ ቃል ከአንደበት አይወጣም። ተግባሬን ታየዋለሽ። ከእንግዲህ ለእሑድ ቀለበት እንግዲህ፣ እንደዚህ ከፍርድ የሚያስገጣ መለሰችሽ። ምንድን ነው የሚበቃሽ? እንደዚህ ለእሑድ ቀለበት ስትዘጋጂ ሀዩ ነበር ነበር። ቤዚ ወይ ጉድ! የቡኒ ነገር

እንደዛ እንኳን ለለም ልጆችን ይጥለክ። ስለዚህ ያኔ ያኔ ያኔ ማለት ነው። እና ውድ ቤተሰቦቼ ዛሬ እንግዲህ ያው ሰይድ መልክት ቁጭ አድርጓለ። በዘይትም ተደብድባለች ሙሽሪት። ያው እንግዲህ ተደበደበች። እንግዲህ እሷም ያው አገባብሻለሁኝ አናድድሻለሁ። እንግዲህ ሰይድ ከወዲያቱ ወደ ሴቶችን እንደበግ እየነዳ መኖሩን አይቀርም። እንግዲህ በቃ ሴት ይወደዋል ይወደዋል ሲባል ሰውየው ባሰበት በቃ ጀነነ። ሀዩ ግን እግሩን ቆርጠሽ ጣዩ። ወያን ነገር እዩን ቁረጭ፣ እኔ እነግርሻለሁ። ቤተሰቦች ከተምትር ውጪ ሰውየውን አስተካክሉ። ዴት እሱ ያቅትሻላች? እንዴት ሰይድ ያቅትሻል? እንዴት ሰይድ ቆርጠሽ ቆርጠሽ ቆርጠሽ ማስቀመጥ አቃተሽ? አያዩ በቃ እንጂ የመንገደኞችና ላፊ አግዳሚውን ብቻ ነው የምቀጠቀጩው ጆሮ ጆሮ ነው የምትዩ ለማንኛውም ቤተሰብዬ ወዳቸው አሉ ላላፍዬ አበረታቱኝ አዲስ ጀማሪ ነኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ ወጥቼ አበረታት ሻባቢ ቢከል